ምንድ ነው? ኢትዮጵያኖች ተሰብስባች መጣችሁ ልታማረሩኝ ነው? ምን አድርጊ ነው? እንድን እንደዚህ አሉላ አሉላ አሉላ ፍቅር መላ አሉላዬ የወረበባዬ መቶ ሁለቱ ያረጡ እንቁላሎቼ እንዲህ ተጋጅተው ፍርክስክስ ብለው ሬድ መስመር ላይ ነኝ ያለሁት ቀይ ወይኔ በጉሩፕ በጉሩፕ ላኩብኝ ላቁብኝ ላኩብኝ። ምንተሰብስባችሁ በጉሩፕ ላኩ። እነዚህ አራቱ ነው። ምን አባታችሁ ላርጋቸው? አናቡዬ ወዬ። የወር አበባ የወር አበባ ሲመጣ እንጠቀማለው ትልቅ ፎጣ። የወር አበባ የወር አበባ ሲመጣ አጸዳዋለው በፎጣ። ምንድን ነው ምን አድርጊ ነው አትበሉ። ሪላክስ ሪላክስ የሚባል ነገር ታውቃላችሁ? ኑሮ ስትረስት ነው የዚህ ዓለም ጉዳይ፣ ጭንቀት፣ ብዙ ብዙ ነገሮች በእካክ መልክ እንደዚህ እንደዚህ እያረገ በቃ ችል። ሪላክስ ኪክባክ ሴት ኢንጆይ፣ ጋደሚት፣ በቃ ፈታ በሉ እንዴ። ጅማታችሁ እስከሚወጣጠር ድንድን ጥቅጥቅ ብላችሁ ሀናቡ ላይም ለመኮመት አትሞክሩ። በየቤት አትሯሯጡ። ረጋ እዚህ ስልክ ላይ ነን። የተሰበሰብ ነው በዘንድሮ የተሰበሰብ ነው ስልክ። በቃ ረጋ የሚባል ነገር እኔ ምረገ እናንተ ምረገ። ምንድን ነው? ምን ሆናችሁ? በቃ አለቀ ደቀቀ። በላችሁ እንኳን በላችሁ፣ እራባችሁ እንኳን ራባችሁ፣ ገመጣችሁ፣ እኔ ምንም የሚያገባኝ ነገር የለም። ምንድን ነው እሱ? ትዌንቲ ፎር አወር ሰበን ደይስ ዊክ ዝም ብሎ ዝም ብሎ ማጨቃጨቅ፣ ምንድን ነው እሱ? ምንድነው? ተፈመሳችሁ እንኳን ተፈመሳችሁ መፈመስ ፈልጋችሁ ምን ያገባኝ እኔ። ታፋማሽው አበቃ እንደ ሀናቡ እንደዚህ አብዳችሁ እኔ ምን ያገባኝ? ምን የሚያገባኝ ነገር አለ? ምንድነው ችግራችሁ? እንዲህ በየጊዜው አትጨናነቁ። ለበሳችሁ እንኳን የለበሳችሁ አለ ምንም እኮ የሚያገባ አሜሪካ ናችሁ እንኳን ኢትዮጵያ ናችሁ እንኳን ዳሃናችሁ እንኳን ሀብታምናችሁ እንኳን ወፍራምናችሁ እንኳን ቀጭናችሁ እንኳን ጣላችሁ እንኳን ምን በሁሉ ነገር እንኳን እንኳን እንኳን እንኳን ቆንጆ ናችሁ። እንኳን ምን አገባኝ እኔ ሀናቡ እናንተም ለምን እንኳን እንኳን ብትሉ እኮ አይምሯችሁ በነፃነት ትኖራላችሁ። ክርር ብላችሁ አትበሉ፣ በቃ አትበሉ፣ ብያለሁ አትበሉ። የወራ አበባዬ የረ የወራ አበባዬ ሲመጣ አፀዳዋለሁ በፎጣ ሀናቡዬ እንዴት ናችሁ ያገሬ ል ሰላም ናችሁ እኔ ምንም ያገባኝ ነገር ምንም የሚያገባኝ ነገር የለም ክርር ብለሽ እንደው ስንጥቅጥ ብለሽ ፍርክስክስ ብለሽ ሀናቡ ታስጠላኛለች ብለሽ ስትጨናነቂ ስትጨናነቂ ብታድሪ እኔ ሀናቡ ማለት ነው እውነት እውነት እውነት እውነት ምንም የሚያገባኝ ነገር የለም ስራ አይደለም። ስለ አንቺ ስለ ራሴ ራሱ አያገባኝም። ምን አሁን ምን አደረግኩ መሰላችሁ? በዚህ ምድር ላይ በሰላም ለመኖር ስለ ሰውም አያገባኝም፣ ስለ ራሴ አያገባኝም ብዬ በቃ ምን አገባኝ ሀናቡ፣ እንዴ ምን አገባኝ ማለት ጀመርኩ። በቃ አለቀ። ምን ለማጣብኝ በዚህ ገብቼ በዚህ ውጪ ተጨናንቃሹ ተጨናንቃሹ። አትምከሩን፣ ምክርም አንፈልግም። ይቅርባችሁ አሁን፣ አንዳንዶቻችሁ ማንነታችሁ እንደብቃችሁ መካሪት ሆናለች። ምክሩን ይቅርባችሁ፣ አትምከሩ እኛ ምክር አንሰማም። እንገስጣችሁ አትበሉ። አትገስጡኝ፣ ዝም በሉ። ተሰብስበን አንድ ግሩፕ እንሁንና ዝም ብለን እንዲሁ አብረን ተያይዘን ብናብድ ከዛ በኋላ ጤነኛ እንሆናለን፣ አብረን ብንሰበሰብ። አሁን እኮ እናንተ ችግራችሁ መካሪም ነኝ ገሳጭም ነኝ ሀብታም ነኝ ሃይማኖተኛ ነኝ እንዲሁ እያላችሁ መከራችሁን ታያላችሁ። ድሜልካችሁ ያምን አመጣባችሁ መሰላችሁ? የጭንቅላት በሽታ አመጣባችሁ። እቤት ውስጥ ቁጥላችሁ የምትሰሩ ሴራሬ እዚሁ ትወጡና እኛን ተመክራላችሁ። ባሌ ትዳሬ ልጆቼ ኑሮ ሀብቴ ንብረቴ ገንዘቤ ቦርሳዬ ጫማዬ አለባበሴ እንትን ምን ምን አገባን ያ ያ ነገር ማለት ነው። በሶሻል ሚዲያ ላይ እንደዚህ እንደዚህ አይነት ነገር የምታደርጉ ከሆነ አያዘልቃችሁ። ምን እንደሚያዘልቃችሁ፣ ልክ እንደ ሀናቡ አልሰማሁም አላየሁ አይደለም። ሰዎች የሚያወሩትን እራሳችሁ ራሱ ያወራችሁትን አልሰማሁም በቃ ሹጣ ማለት በቃ እዚህ ሹጣም ስትል ስትሾጣ ሹጢ ስትሾጣ ሹጥም። እንዲህ ያለን ካልሆነ በስተቀረ ዘንድሮ ምንም መኖር አልቻለም፣ ትልሽ። ይሄ አሁን ሬድ መስመር ላይ ነኝ። ያው ቀይ ሁለት እንቁላሎች ጥዋ ብለው፣ ይሄ በቃ አሁን ውስጤ በቃ ሌላ። ይሄ አሁን የተለየ ምክር ነው። ነገ አሁን አንዴ ትናንትና ያወራሹን ድገሚ። አልሰማም፣ የሚያገባኝ ነገር የለም። ልዕልቲ ልዕልቲ ትናንትና ቤቷ ገብቼ ልልት አይ፣ አልሰርብሽም አልጠላሽም፣ ወድሻለሁ። ትናንትና ቤትሽ ገብቼ እንትና ፊንገርሾን ፊንገርሾን ስትናገሪ ስለ ፊንገርሾ እያወራሽ ነበር መሰለኝና እና ምን አልሽ? እነሃናቡን ላቦሮ ምናምን ሁሉ ትያለሽ። ስቲ ላቦሮ ምን ላይ ነበር እንዴ? ስቲ ሰማሁኝ ላቦሮ ብላይ ነበር እንዴ? ፊንገርሾ እንዴት አወቀች አሁን እኔ ኮ ማለት እንደው ፊንገርሾ እንዴት ታወቃት ላቦሮ መሆኔ ላቦሮ ምናምን ቁጭራ ስትለኝ አውቃለሁ። ቁጭራ ደሃ ጥቁር ምናምን ምናምን ያለች ነገር አውቃለሁ። ምትንሽ መኪና ውስጥ ምናምን ጠበብ ያለ ምናምን ብላ እኔ መቀየማለሽ ገብርኤልን ይሁ ማርያምን እያለች ወደ ላይ ምናምን እጅሽን እንደተባልሽ እያነሰሽ ስትናገር ሂፕሉን ለማስረዳት ምን አገባኝ ስትል ሰምቻታለሁ። ላቦሮ ብላ ነበር። ወይኔ እሷ አለች እናንተ እሷ አለች። ጠንቋይ ነው ማለት ነው ላቦሮ። ፊንገርሾዬ ወይ ፊንገርሾ ወይ ፊንገርሾዬ ፀጉርሽ ምን ሆነ? ፀጉር ይሄ ይሄ የህና ላይ የተቀመጠ ፀጉር ጭንቅላት ግንባር እራስ የተለያየ ነገር ይባላል። ፀጉርሽ ምን ሆነ ለምትሉት ምን ሆነ ይህንን ዊግ እንደዚህ እያረጉ እየመጡ አስለመዷችሁ። በ የሰው ልጅ በናራል ብርግደሲድባችሁ ትደነግጣላችሁ። ፈሳም እና ላቦሮ ስትል ሳምቼ ማለት ነው ብላይ ነበረ። እኔ እንግዲህ ልዕልቴ ኢንተርናሽናል ሀሜተኛ ናት፣ ሜት ያምርባታል። እወዳታሉሁ ቁጭ ብላ እየሳቀች ሳቋም፣ ምንም ሁሉ ነገሩ አንጀስ የሚያቃጥል ነው። እየሳቀች ነው እንግዲህ ልዕልቲ የምታማው። እኔ ልዕልቲ ቲም ነኝ፣ እኔ ከእሷ ጋር ቲም ነኝ። በሐሜቷ እደግፋታለሁ። ግን ምን ስትልሽ ላቦሮ ብለሻታል ብላለች ሀናቡን ስትል ሰምቼ፣ ይቺ ግን ፊንገርሾ፣ እውነት እውነት እልሜ ያልኩ ላቦሮ። አሁን ፊንገርሾዬ ብለሽ ነበር፣ አልሰማሁም። እልሜ ያልኩ ላቦሮ ላቦሮ ሲሉሽ ላቦሮ መሰልሽ፣ ኃይለኛ ላቦሮ ግን ላቦሮነት እንደዚህ የሰው ኪስ ውስጥ እየገባሁ ምናምን ብር አልሰርቅም። ሌብነት እናቴ ያላስለመደችኝ ሌብነት፣ ሐሜት፣ ምናምን ምናም እንደዚህ እንደዚህ እስር ቤት እዩ እንደዚህ እንደዚህ ነገር ነገር ተከርክሜን ያደኩት አልሰርቅም። የሰው እንደዚህ አላቅም። ሐሜት ሰው እያማው፣ ሰው ማባላት፣ ሰው ማፋጫት እንደዚህ ነገር አላቅም። ተመክሬን ያደኩት በነፃነት ማለት ነው። ላቦሮ ግን አው ላቦሮ ነኝ። የትኛው ላቦሮ ቢባል ማለት ነው ብር ያላቸውን ወንዶች አንገት አንገት ነጮቹን ጥቁሮቹን፣ አይደኛ ላቦሩ ጧ አናቡዬ ቡይ ጧ እና ላቦሩ አይ ላቦሩ ላቦሩ ላቦሩ ወኛ ተላብሮ ባና አይደለ እንደዚህ አሜሪካ ነገር የመጣ ነው። አይደኛ ላቦሩ አዴ እንዳለ እነዚህ ጥቁር አሜሪካኖች ነጮቹ ብትጠይቂያቸው እንዴ ይቺን ማቃታለሁ። የዛሬ 15 ዓመት የዛሬ 16 ዓመት የኔ ላቦሩ ነበርሽ እንዴ እንደዚህ እውነት ከኢትዮጵያ ጀምር፣ ኢትዮጵያ የሰፈር ልጆችን ጎራ ብለሽ ብትጠይቂ ላቦሮ ኤምባሲ አካባቢ አታጭኝም። የውጭ ዜጎችን ጧ ለማድረግ ኃይለኛ ላቦሮ። ሀቅ ነው፣ ሀቅ ነው፣ ሀቅ ነው። ግን የሰው ላቦሮ ደግሞ እናንተኮ ነገር ትገለባበጣላችሁ። ብር በመስረቅ አደለም። ደግሞ አሁን ነው እንደውም አሁን ነው እንደውም ወፈር ያለ ደንደን ያለቃ ያለው ወንድ እያልኩኝ ማማረጥ የጀመርኩት ያኔ። ብር ያለው ወንድ ኪሱ ይሄ ሰው እያልኩኝ አዎ፣ ላቦሮ ነኝ። ሀቅ ነው፣ ሀቅ ነው፣ አልተሳሳትሽም። እኔ ላቦሮነቴ ኢንስታግራም ላይፍ ላይ ስሜቴን መቆጣጠር አቅቶኝ ሆርኒ በሆርኒ ሆኜ እሙሙዬን እንዲህ በልቅጨ አልፈነገርኩም። በዛ ላይ ምንድን ያልሽው ደሞ አንቺ አልቆይብሽም። እንትን ለሴጋው መልክታለኝ ለአንቺ ዝም ብያለሁ። አ ለመግቢያ እንዲሆኑ ደግሞ ምንድን ያልሽው ጣቴን ስከት አይታይም። ምን ያለችው

ሰው ሰው ሰውን ማጣጣል አይለበትም። ማንም ሀብታም ይሁን ደሃ ይሁን የሰው ልጅ በሰውነቱ ማክበር ነው ያለብሽ። ሰውን ለማጣጣል እኔን እኔን ለማጣጣል አንቺ እከካም በደብል ነው የምበልጠሽ። ማማዬ እኔ ሹ አፕስ ለማልወድ ነው እኔን ራሱ ለማጣጣል። እንዲህ ደግሞ ሌሎችን ሰዎች ማለት ነው ለማጣጣል ምን አለች ይቺ ሄለን ወርቂቱ የሃምሳ አራት ሺህ ብሯን አንበሳ ያጭበረበረችንን እሷን ምን አለች ነኝ እናናግሪ። ሰው ስትጠራ ራሱ ነው እናናግሪ ምናም፣ ሰውን ለማጣጣል የሄደችበት መንገድ እኮ ነው። እንዲህ እኮ መፈንገር እኮ ኖርማን ነው። እንደ ቤታችንን ዘግተን በራችንን ዘግተን ባላችን አጠገባችን ከሌለ ስሜታችን ምናምን ካስቸገረን እኮ እኛ ሴቶች እኮ ስለማይናገሩ እኮ ነው እነዚህ ሴቶች። እነሱም እኔም እኮ በቪዲዮው እንደዚህ ስላልታየን ነው እንጂ እኮ እንፈነግራለን። ኖርማን እኮ ነው። ይሄ እኮ የስሜት ጉዳይ ነው። እኛ እኮ ከመፈንገሯ እኮ አይደለም ችግራችን። ለምን ፈነገረች፣ ለምን ስሜቷን አረካች እኮ አይደለም አንደኛ ነገር አደባባይ መሆኑ በእርግጥ አዎ፣ እኔ ሀና ሆን አደባባይ ለውጥሽ እንዲያርጊ ብትሉኝ አላደርግም። እቤት ውስጥ ግን ገላይን ታጥቤ ከገላሱ ወጣ ምናምን አጋጣሚ ሆርኒ በሆን ምን ችግራለ፣ ኖርማል እኮ ነው። በፈለኩም መልኩ እራሴን ማስደሰት መብቴ ነው። ግን አደባባይ ላይ ሰው እንደዚህ ኢንስታግራም ላይ ፒፕል ሰብስቤ ሺህ ጊዜ ጓደኞቼ ብትሆኑ ሺህ ይኔቨር ነው ይኔቨር ነው። ነገ ምን እንደሚፈጠር ወጥቼ እንግዲህ እስካሁን አሳድረስ፣ ነገ ደግሞ የሚፈጠረውን አላውቅም። ግን እስካሁኗ ሳትደርስ እንደዚህ አይነት ነገር አደርጋለሁ ብዬ አልገምትም። ነገ አንቺም እንዲህ ብለሽ ነበር ልትሉኝ ነው። አንቺም እንዲህ ስትይ ከዛ ይሄው እንደዚህ ይሆንሽ ልትሉኝ ስለሆነ አስቀድሜ ደግሞ ራሴን ዲፌንድ ሳደርግ፣ ነገ ድንገት አላቅም ላረግ የምችለው እስካሁኗ ሳትደርስ ግን ይሄንን ነገር አደርጋለሁ ብዬ አላምንም። ነገም ይሆናል ብዬ አልገምትም። ግን ይኔቨር ነው። ምክንያቱም ነገ እያስፈራን እኮ መጣ፣ ነገ ዛሬ የሆነ ነገር ብለው ነገ ነገ እየተቀያየረ ሲመጣ እየፈራን ስለሆነ የነገውን እንክፈታው። አሁን ሀናቡ ስለዛሬ ብቻ ነው ነው። የነገውን ኦፕን እናደርገውና ዛሬ ወጥቼ እኔ እዚህ ቲክቶክ ላይም ሆነ ምን ላይ እንፈነጋገር አለለም ግበሻ እሷ ላይ እኮ ነገሩን ያከረር ነው እኮ በገዛ ምናምኔ በገዛ ምናምን ፖርኖ ስታል ቢሆን ምን አገባችሁ ምናምን ላለችው ነገር እኮ እኛ እኮ አያገባንም ማፍትሽ እኮ ነው ግን አሁን እኛ ያያያዝ ነው እኮ ሰዎችን እንዴት አድርገሽ እንዴት ነው ሴት ልጅ ልብሷን ገልጻ ምናምኗን ገልጻ ምናምን ምናምኗን ገልጻ ገልጻ ምናምኗን ገልጻ ደሞ የሰውም ሙሙ እንደዚህ ይጠቁራል ወይ ያንቺም እኮ ያበደ ጥቁር ነው ያንቺ ራሱ እኮ ዳርክ ነው እዛ ስር እኮ ዳርክ ነው። ምንም ችግር እኮ የለውም። ኖርማል እኮ ነው። ኦፍኮርስ ሙጠቆሮ አልጠቆሮ እኮ ችግር የለውም። የአንቺም እንደዛ ነው። ግን ትላንትና ሰዎችን እንዲህ ጣትሽን እየጠቀምሽ ነው እየጠቆምሽ ስታሳቅቂ ስትፈርጂ ስለነበረ እኮ ነው። አሁን ፒፕሉ ተሰብስቦ አንቺ ላይ ው ብለን እኮ የተነሳ ነው እንጂ እኮ መፈንገሩ እኮ ብርቆ ሆኖብን አደለም። ኖርማል ነው። ስሜትሽ ማርከት መብትሽ ነው። ግን አንቺ ሌሎችን ሰዎች ካልሻቸው ነገር አንጻር እኮ ነው። ምክንያቱም ለሌሎች ሰዎች ለብር ብልሽ ብር መጥፎ ነው የሚባለው ነው። አሁን ገንዘብ እኮ ነው። አሁን ይህን እዚህ ዓለም ላይ ችግር ያመጣው እኮ ገንዘብ ነው። አሁን አንቺ ለብር ብልሽ እኮ ነበረ። እንደዛ በቃ ዛሬ ምላውራ ዩቱብ ላይ ዛሬ ምላውራ እውነት የማውራት ፍላጎት ኖሮሽ አለ እውነት ዩቱብ ላይ መቀበጥ አጠር ፈልገሽ ሳይሆን ብርሽን ለመስራት ነው። አንደርስታንድ እናደርጋለን። ግን የምታወሪያቸውን ነገሮች ማወቅ ነበረብሽ። ዛሬ ላይ ዛሬ ላይ አንቺን እንዲህ አፈር ከድሜ ሊያበላሽ የቻለው እሱ ነው። አሁን ወጥተሽ እኮ ሶሻል ዩቱብ ላይ እኮ ልታውሪ እኮ ትችያለሽ። ስታውሪ እኮ የሚያይሽን ሰው ነው ማሰብ ያለብሽ ፒፕሉ እኮ ማለት ነው የምታውሪን ወሬና አንቺ ላይ የሆነውን ነገር ሌላ ጉዳይ ውስጥ ጎገብ ትችያለሽ። ወድቀሻል፣ እውነት ለመናገር ወድቀሻል። እንደ እኔ ለአንቺ የምነግርሽ ማለት ነው ምን እንደምትያቸው ታውቂያለሽ። ኦኬ ስለፈረድኩኝ ማለት ነው አንዴ ፖርኖ ሆናለው በዚህ ገብቼ እንደገና እጣቴን ስከት አይታይም ግ ይው ጂጂክያማ እናት ወጥራ ይዛሻለች። ዛሬም ስቶሪዋ ላይ ያለ እንዲሁ አርጋን የያዘች ጂጂክያ ስቶሪ ላይ ገብታችሁ በስነ ስርዓት እጣቷን ስከት ይታያል። በስነ ስርዓት ይታያል። እጣቴን ስከት ይታያል አይታይም አትበይ። አንድ ነገር ልንገርሽ፣ በቃ ሌሎቹን የፈረድሽባቸውን እኛ እንታይ ነው? እኛ ነን እንገዳደል ብትፈልጊ፣ ሌሎቹን ግን ይቅርታ፣ በቃ ስለፈረድኩባችሁ ከዚህ በፊት የኔም ጉድ ስለወጣ ለወጣ ይቅርታ አድርጉልኝ ብለሽ ጠይቂና ነገር ሽን እንጂ ከአሁን በኋላ ሰው ሰብስብሽ ቁጭ ብለሽ ዩቱብ ላይ እከሌልማ ከሌላ ይልፍረድ እከሌል ቦጭክ ምናምን ብቲ እግዚአብሔርን የኢትዮጵያ ህዝብ መጥፎ ነው ከእኔ ጭምር መጥፎ። ይህኔ ይህን የስንት ወዳጆችሽ ናቸው? አለን አለን የሚሉሽ ከአንቺ የቆሙ የሚመስሉ ዛሬ በዚህ ቪዲዮሽ የተነሳ ይህን የስንቶቹ ናቸው ወደ ኋራ ባካፕ ያደረጉት? ገበሻ ይሄ የኛ የማንም አይቲንክ የኢትዮጵያ ብቻ ሳይን የሰው ልጅ ተፈጥሮ ነው ብዬ የምገምተው ስለዚህ አሁን ሰብስበሽ እንደበፊቱ በፊቱ ምናምን የለም በቃ ወደቅሽ። ወድቀሻል እውነት ለመናገር ወድቀሻል። ስለዚህ ፖርኖ ስታር ብሆን ምናምን እንደ ያኔ ታዲያ ለምንድ ነው ሌሎቹን እያወጣሽ ምናምን እንዲማረጉ እንዲማረጉ ችግር የለውም ስትይ ለምንድ ነው ታዲያ ያኔ ለነሱ ምንም ችግር የለውም ማማቴ ነበር። ዛሬ ነው እንደ ያንቺ ጉድ ሲወጣ ዛሬ ነው ያንቺ ስትዋረጅ፣ ላንቺ ሲሆን ምንም ነገር እንደሌለው ለሌላ ሰው ሲሆን ደግሞ እንደ ትልቅ ነገር ችግራችን። በቃ ባጭሩ እንንገርሽ ሌላው ሰው ላይ የጠቆምሽው ነጣጥሽ ለራስሽ ጠቆሚ። አሁን ያ ነው ችግራችን። ላቦሮ ላልሽኝም መለስኩልሽ። ኃይለኛ ላቦሮ ነበርኩኝ። የምን የወንድ ላቦሮ፣ የወንድ ልጅ አንገት አንገት ኪሱ የዳበረ ወንድ ልጅ ሳገኝ አንገት አንገቱን ነበር አየር ላይ ነበር የምጠልፈው፣ እና ላቦሮ እያደረግኩኝ አ እዚህ አሜሪካ ነገር፣ የትኛዋ እናቴ የትኛው አባቴ የትኛው እኔ ቤተሰብ እንኳን የለኝም እዚህ አሜሪካ ነገር። ካናዳ አለኝ እዚህ ሀገር ግን ቤተሰብ የለኝም። የትኛዋን የእናቴ ልጅ ናት እዚህ አሜሪካ ነገር ያመጣችው ወይስ የትኛው እናቴ ናት ወይስ አባቴ ያመጣኝ? ላቦሮ አየር ላይ እያንጣጣው እንደዚህ ገባሻ? ስለዚህ በዛም ሞኬ ነኝ እኔ። በፈለግሽው ነገር ብትመጪ አሩንግ በሽት ያ ለማንኛውም፣ ሰለቸሽኝ፣ አሁን እጅ አልሽኝ፣ አስጠላሽኝ። አክሊሉ ደግሞ ማለት ነው አንተ ጠንባራ ጠንጋራ ጥንብ ሽማግሌ ማለት ነው። ትላንትና ተበዱ ምናምን እያለ ሲሳደብ ነበር ይሄ አክሊሉ ሰክሮ በዋናው አካውንቴ እጄ አንተ ሰውዬ መጠጥ አቁም አላልኩም። ይለዋለኝ አየር ላይ ነው ይቦልክኝ። ሰ እንኳን አገኘሁሽ ምናምን ብሎ ለካ ይጠላኛል እያስመሰለ ነው። አያበሻ ይጠላኛል። እና እንኳን አገኘሁሽ ብሎ ተንደርድሮ ብሎክ አደረገኝ። ትናንትና ሰብስቦ ሲሰድበን ነበር ሰክሮ አክሊሉ። እናታችሁ ትበዳ ሲል ነበር፣ ተበዱ፣ ብዳታሞች ምናምን እያለ እንትን መብራት ምናምን ስለሌለ የማይታይ ይመስሉታል ቁጭ ብለን እያየ ነው ነበር እና ሰደበ። ከዚያ በዛኛው አካውንት የተገለበትኩና ቁጭ ብዬ አየውትኛል። አልሰደበኝም፣ በብሎክ አባረረኝ። ኔክስት፣ ኔክስት፣ ኔክስት፣ አናቡ ዘለል በይ። ስንት ሰዓት ሆነ? ፊልተር እየዘለለ ነው። ኖርማል ነው። ፊልተርም ኖርማል ነው። ሁሉ ነገር ኖርማል ነው። ዛሬ ሻምፓይን ፓርቲ አለብኝ እና እዚህ ጋር ያው ታውቃላችሁ ወይ እዚህ ጋር ምናምን ይሆንና ምናምን አናቡዬ፣ ሴክሲ ሆኜ የመጨረሻ ሃት ሆኜ እሄዳለሁ ማለት ነው። እናንተ እዚህ ጋር አደነቃችሁኝ አላደነቃችሁኝ፣ እርስ በርስ ብንደናነቅ ትርጉም የለውም። ኢትዮጵያ ላይ ኢትዮጵያ ብንደናነቅ ትርጉም የለውም። ምንም ችግር የለም። ስለምንተዋወቅ ግን የሆኑ አሜሪካኖች ማለት ስለሚሄድ ዊጌ ምናምን አድርጊ ምናምን የመጨረሻ ሴክሲ ሀት ምናምን ነገሩ ምናምን ብዬ ይሄዳሉ። ምን ላድርግ? አንተ ኪንግ ከመቼ ጀምሮ ነው ያንተ ላብ ይሆንኩት ማይላብ ማይፍቅር ምናምን ትላለህ። በጣም በጣም ነው የወደድከኝ እንደ ስታገኘኝ በጣም በጣም በቃ ድሉን ካገኘ በጣም በጣም ከኔ ጋር መሳራት ትፈልጋለህ። እና ፓርቲ ያለብኝ ሻምፓይን ፓርቲ እና ሲሄድ ማለት ነው ሲሄድ የዛኔ ድምቅ ብዬ ሄድና ማለት ነው ምን እንደማቀቀላችሁ

ስም እምናስጠራው እርስ በርስ እናንተ ጠራችሁን አልጠራችሁን መስሜ ችንጥጥ ነው። የሚያገባን ነገር የለም። እዚህ ቁጭ ብላችሁ ለኛ ለኛ እያየናችሁ ከለራችሁ ስለቀላና ማለት ነው ይሄ ጉንጫችሁ ምናምን ነገር አርማታ አስሞልታችሁ ፋራ አይደለም። የአንገቴ ርዝመቱ መልኬ ውበቴ ካለ ፊልተር ወተን እንወዳደር ምናምን የሚል ድደ መሀይም ዶማ ህብረተሰብ ነው ማ እመኑኝ፣ እመኑኝ። እውነት እውነት ለእናንተ ግን ችግር የለውም። የምወድሽ ምን? ለምንድን ነው የወደድከኝ? በጣም በጣም ወደድከኝ። በቃ የመጨረሻ ስታይ ማለት ነው። ውደደደደር ያህይ ማለት ነው ያ እንደው ከቆለጥክ ያነሰ እንትንክ እንዲህ የቆመ ያስቸግርሃል እንደ ሀንዬ።